ጤናችን! ጤናችን! ጤናችን! ይህ ፕሮግራም በኢፌዴሪ ጤና ጥበቃ ሚኒስቴር የተዘጋጀ በኢትዮጵያ ብሮድካስቲንግ ኮርፖሬሽን የሚቀርብላችሁ ሳምንታዊ የሬዲዮ ፕሮግራም ነው። ጤናችን! ጤናችን! ጤናችን! ሰላም ጤና ይስጥልኝ! የፕሮግራማችን ተከታታዮች እንደምንሰነበታችሁ። በማድመጥ ላይ ያላችሁ ጤናችን የተሰኘ ሳምንታዊ የሬዲዮ ፕሮግራማችን ነው። በጤና ጥበቃ ሚኒስቴር ሕዝብ ግንኙነትና ኮሚኒኬሽን ዳይሬክቶሬት እየተዘጋጀ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘወትር በዚህን ሰዓት ወደ እናንተ የሚደርሰው ፕሮግራማችንን አብራችሁን በመቆየት እንድትከታተሉ በአክብሮት እንጋብዛለን። የፕሮግራሙ አዘጋጅ ታደሰ ማሞ፣ በመስተንግዶ ማሚቱ ከፍያለው ፕሮግራሙን በማቅረብ ዮርዳኖስ አለባቸው፣ በቴክኒክ ቅንብሩ ህይወት ብረዳ ከእናንተ ጋር እንሆናለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። እሺ፣ ታደሰ ባለፈው ሳምንት በባህር ዳር ከተማ ተገኝታችሁ ትኩረት የሚሹ ትሮፒካል በሽታዎች ወይም ደግሞ የተረሱ በሽታዎች ላይ ግምገማዊ ጉባኤ ተካሂዶ ነበረ። እዛ ግምገማዊ ጉባኤ ላይ እንደተሳተፋችሁ አውቃለሁ። እስቲ ምን ምን ነበረ የተካሄደውን ነገር እስቲ ባጭሩ ገልጽልን። አመሰግናለሁ ማሚቱ። ያው ቅድማንቺ እንደተናገርሽው በባህር ዳር ከተማ የፌዴራል ጤና ጥበቃ ሚኒስቴርና የአማራ ክልል ጤና ጥበቃ ቢሮ በጋራ ያዘጋጁት አንድ የምክክር መድረክ ተዘጋጅቶ ነበር። ይህ የምክክር መድረክ በተለይ ትኩረት አድርጎ የተወያየበት በዋናነት በዓለም አቀፍ ደረጃ ትኩረት በሚሹ በሽታዎች ላይ እና እነህ በሽታዎች ደግሞ በአገሪቱ ውስጥ በተለይ በኢትዮጵያ ደረጃ እያደረሱ ያሉትን ችግር ለመከላከል እንደ ረጅም ጊዜ ፕላን በአምስት ዓመት ውስጥ በቀጣዮቹ አምስት ዓመታት እስከ 20 ዓ ም ባለው ጊዜ ድረስ በሽታዎቹን በሀገር ደረጃ ለማጥፋት ባለሙያዎች ከፌዴራል ጤና ጥበቃ ሚኒስቴር፣ ከክልሎች፣ ከሁሉም ክልሎች እና እንዲሁም ከአለም አቀፍ ለጋሽ ድርጅቶች ዶነሮች ማለት ነው። ከእነሱ ሁሉ የተገኙ ባለሙያዎች ተገኝተው ለአራት አምስት ቀን ውይይት ያደረጉበት ነበር። በግምገማው ጉባኤ ላይ ምን ምን ነበር እስቲ የተካሄደው? ለምሳሌ ያክል እነዚህን ትኩረት የሚሹ በሽታዎችን ለመከላከል ምን መደረግ አለበት? ምን ስትራቴጂዎችስ ስ መነደፍ አለባቸው? እስካሁንስ እንዴት ተረሱ የሚሉት ነገሮች ተነስተው ይሆን እስቲ ታድ ቅድም እንደነገርኩሽ ጉባኤዎች በጋራ ያዘጋጁት የፌዴራል ጤና ጥበቃ ሚኒስቴርና የአማራ ክልል ጤና ጥበቃ ቢሮ ናቸው ብዬሻለሁ። በጉባኤው ላይ ከዚህ ከፌዴራል ጤና ጥበቃ ሚኒስቴር የሄዱ ባለሙያዎች በጉዳዮቹ ላይ በእያንዳንዶቹ በሽታዎች ላይ እንደዚሁም ደግሞ ከኢትዮጵያ ሕብረተሰብ ጤና ሳይንስ ኢንስቲቱት የቀረቡ ባለሙያዎች እንዲሁም ከክልሎች የቀረቡ የተለያዩ ባለሙያዎች የተለያዩ ጥናታዊ ጽሑፎችን በእያንዳንዱ በሽታ ላይ እነኚህ በሽታዎች እንግዲህ ትኩረት የሚሹ ወይም የተዘነጉ ተብለው ግን በዓለም አቀፍ ደረጃ ከፍተኛ ችግር የሚያደርሱ እንደሚታወቀው በዓለም ደረጃ አስራ ሰባት የሚደርሱ ትኩረት የሚሹ በሽታዎች አሉ። ከነዚህ ውስጥ ስምንቱ በተለይ ደግሞ በኦሮሚያና በአማራ በደቡብ በተለያዩ ክልሎች ቢያንስ ሰባቱ ከፍተኛ ችግር እያደረሱ ናቸው። በሽታዎቹም በጋራ እያንዳንዳቸው ላይ ውይይት ተደርጎ ምን እያደረሱ እንደሆነ በተለይ ትራኮማን የመሰሉ በሽታዎች በሀገር አቀፍ ደረጃ ከፍተኛ ችግር እየፈጠሩ እንደሆነ ውይይት ተደርጎበታል እንደዚሁ በቀጣይም ታስክ ፎርስ ወይም ግብረ ኃይል ተቋቁሞ ያ ግብረ ኃይል እስከ 2020 እንደ ኤሮፓን አቆጣጠር እስከ 2020 ወይንም ደግሞ በኢትዮጵያ አቆጣጠር እስከ 2012 ዓ.ም ድረስ በሽታዎቹን ለመከላከልና ለመቆጣጠር ምን መደረግ እንዳለበት የራሱን እቅድና ስትራቴጂ ነድፎ ነው ጉባኤው እስከ አራት ቀን አምስት ቀን ድረስ ሲመከር የከረመው ማለት ነው እንግዲህ እንደነገርከኝ 2020 ላይ ትልቅ ለውጥ ይመጣል ወይም ደግሞ እነዚህ በሽታዎች የተረሱ በሽታዎች ትኩረት አግኝተው ህብረተሰቡም ደግሞ በጤናው ዘርፍ ተጠቃሚ የሚሆንበት ሁኔታ ይመቻቻል ተብሎ ይጠበቃል ብዬ አስባለሁ። ይህንን የተመለከተ ጥንቅር እንግዲህ አንተ ያዘጋጀውን ፕሮግራም ዮርዳኖስ አለባቸው እንደሚከተለው ያቀርብልናል። እንድትከታተሉት ከወዲሁ እንጋብዛለን። ትኩረት የሚሹ የሀሩር ሞቃታማ በሽታዎች ተብለው በዓለም ጤና ድርጅት የተፈረጁት በሽታዎች 17 ሲሆኑ ከእነዚህ ውስጥ ስምንት የሚሆኑት በሀገራችን በተለያዩ አካባቢዎች ተሰራጭተው ይገኛሉ። እነዚህ በሽታዎች በተለይም በዝቅተኛ የኑሮ ደረጃና በድህነት ህይወት ውስጥ የሚገኙ የህብረተሰብ ክፍሎችን በማጥቃት ይታወቃሉ። ትራኮማ፣ ካላዛርና ቆንጭር ተላላፊና ተላላፊ ያልሆኑ የዞኔ በሽታ ፎከት፣ የጊኒትል፣ የአንጀት ጥገኛ ትላትሎችና የመሳሰሉት በሽታዎች በዋናነት የግል ንጽህናን በመጠበቅና የአናኗር ስልትን ዘመናዊ በማድረግ ብሎም የህብረተሰቡን ግንዛቤ ከፍ በማድረግ ልንከላከላቸው የምንችል እንደሆኑ በዘርፉ ጥናት ያደረጉ ባለሙያዎችና የሕክምና አገልግሎት ሰጪዎች ይናገራሉ። አቶ ስንዴው መካሻ በኢትዮጵያ የህብረተሰብ ጤና ኢንስቲትዩት የወባና ሌሎች ተዋሳያን ወለድ በሽታዎች ጥናትና ምርምር የቡድን አስተባባሪ ሲሆኑ ትኩረት ስለሚሹ በሽታዎች የሚሉት አላቸው። ብዙዎቹ ተላላፊ በሽታዎች ከድህነት ጋር የሚያያዙ ናቸው። ከላይፍ ስታይል ጋር የሚያያዙ ናቸው። በአብዛኛው በዝቅተኛ የኑሮ ደረጃ ላይ የሚገኝ ህብረተሰብ ክፍልን የሚያጠቃ በሽታ ነው። ለምሳሌ ፖዶኮኒዮሲስን ብናይ በጫማ ባለማድረግ የሚመጣ ነው። ስለዚህ ኤሪታንት ሶይል የሚባል አለ ከቮልካኒክ ኤራፕሽን እንደዛ አካባቢ የሚነሳ አፈር ላይ ያ ባዶ እግራቸውን ሰዎች ሲሄዱ ቆዳቸውን ሰርስሮ በመግባት ነው ሊምፍ ኖዱን በመዝጋት የዝሆን በሽታ የምንለው የእግር ማሳበጠን የሚያስከትለውና ይሄ ቀጥታ ከድህነት ጋር የሚያያዝ በሽታ ነው። ሌሎችም እንደዚሁ ከድህነት ጋር የሚያያዙ አፈር ወለድ የምንላቸው በሽታዎች፣ በሙስኪቶ የሚተላለፉት በሽታዎች ህብረተሰቡ በብዛት በወንዝ አካባቢ አካባቢ ንጽህና ባልተጠበቀባቸው አካባቢ እንደ ትራኮማ ብናይ የፊት ንጽህና ባለመጠበቅ የቤት ዝንብ የሚበዛበት አካባቢ የቤት ዝንብ ናት በዋናነት የምታስተላልፈው ከአንደኛው ሰው ወደ ሌላኛው ሰው እና ቀጥታ ከንጽህና ከላይፍ ስታይል ጋር ከኑሮ ደረጃ ጋር የሚገናኙ በሽታዎች ናቸው። ስለዚህ ከድህነት ጋር አብዛኛው ከድህነት ጋር የሚገናኙ ናቸው። በብዛት የሚገኙት በዝቅተኛ ገቢ ባላቸው ሀገሮች ላይ የሚገኙ ናቸው። የፌዴራል ጤና ጥበቃ ሚኒስቴር ከአማራ ክልል ጤና ቢሮ ጋር በመተባበር ትኩረት የሚሹ በሽታዎች በሀገር አቀፍ ደረጃ ለመከላከልና ለመቆጣጠር እንዲቻል እስከ 2012 ዓ ም የሚከናወኑ ውቅዶችን በማስመልከት በጋራ የውይይት መድረክ አዘጋጅተው ነበር። በምክክር መድረኩ ላይ ከሁሉም ክልሎች የተውጣጡ የጤና ባለሙያዎችና የየክልል ጤና ቢሮ ተወካዮች እንዲሁም የዓለም አቀፍ ድጋፍ ሰጪ አካላት ተወካዮችና የሚኒስትሩ ባለሙያዎች ተገኝተው ነበር። አቶ ቃዱ መረበው በፌዴራል ጤና ጥበቃ ሚኒስቴር ትኩረት የሚሹ በሽታዎች ፕሮግራም ኦፊሰር ናቸው። የምክክር መድረኩን አስፈላጊነት አስመልክተው የሚከተለውም ብለዋል። የዚህ ስብሰባ ዋና ዓላማ ትኩረት የሚሹ ትሮፒካል በሽታዎች እንደ ሀገራችን ስምንት ነው። በመንግስት ትኩረት ተሰጥቶ እቅድ ተዘጋጅቶላቸው እቅድ ማለት ሀገራዊ መሪ እቅድ ተዘጋጅቶላቸው እየተከናወኑ ያሉት እና እነዚህ በሽታዎች በየአመቱ የሚዘጋጁ እቅዶች ምን ያህል ነው የተፈጸሙ የሚለውን ለማየት ከእቅድ ፈጻሚ ከሆነው ጤና ቢሮዎች ከአስራ አንዱም ጤና ቢሮዎች ጋር በመሆን በየአመቱ ግምገማ ይደረጋል እና በዚህም መሰረት ዋነኛው አላማ ምንሰራን፣ ምንቀራን ምን ችግሮች ያጋጠሙን፣ ላጋጠሙን ችግሮች ምን መፍትሄ ሀሳቦች ማስቀመጥ አለብን የሚለውን በጋራ ለመወሰን የተደረገ ስብሰባ ነው። የጤና ጥበቃ ሚኒስቴር ይህ ለዚህ በሽታ ትኩረት ከመስጠት አንጻር የሰራቸው ስራዎች አሉ። አንደኛው ሀገራዊ መሪ እቅድ ማዘጋጀት ነው። በዚህ ሀገራዊ መሪ እቅድ በሀገር አቀፍ ደረጃ ከተዘጋጀ በኋላ እያንዳንዱ ክልል የራሱ ክልላዊ መሪ እቅድ እንዲያዘጋጅ ተደርጓል። ይህ ከተደረገ በኋላ ከዚሁ ሀገራዊ መሪ እቅድ ስትራቴጂክ እቅድ በየአመቱ አመታዊ እቅድ ይዘጋጃል። ይህ አመታዊ እቅድ ደግሞ በየአመቱ ይገመገማል። የትኛው ክልል ነው ጥሩ የሆነ አፈጻጸም ደረጃ ላይ የደረሰ፣ የትኛው ክልል ነው ወደ ኋላ ያቀረ፣ የትኛው ክልል ነው መሀል ያለ እና ድጋፍ የሚፈልጉ ክልሎች እየተለዩ የተለየ ትኩረት እንዲያገኙ የሚደረጉ ፕሮግራሞች እየተለዩ የጋራ መግባባት ላይ እየተደረሰ በየአመቱ ማሻሻያ እየተደረገ የመጣበት ሁኔታ ነው ያለ። በዚህ መሰረት ጤና ጥበቃ የሚከታተለው በሀገር አቀፍ ደረጃ ይህንን ፕሮግራም ለማሳካት የሚሰሩ ስራዎች አሉ። ለምሳሌ ማህበረሰብ አቀፍ መድኃኒት ስርጭትን በሚመለከት የጤና ጥበቃ ሚኒስቴር ከለጋሽ ድርጅቶች መድኃኒቶችን ጠይቆ ያመጣል፣ ወደ ክልል ያወርዳል፣ ክልሎች ለተጠቃሚ ህዝብ ያደርሳሉ። ይህ በትክክል እየደረሰ ነው ወይ የሚለውን ለማየት እያንዳንዱ ክልል ለስብሰባ በተመረጠ ቦታ በየመቱ እየመጣ ይገመግማል። በዛ ላይ የጋራ የሆኑ ጉዳዮች ላይ በጋራ እየተወሰነ የሚክድበት ሁኔታ ነው እና በዚህ መስራት ክትትል ያደርጋል። አቶ ቃዱ ትኩረት ሳይሰጣቸው የቆዩትንና ለዘመናት የህብረተሰቡ የቅርብ ችግር ሆነው የዘለቁትን እነዚህን በሽታዎች በማስወገድ ጤናማና አምራ ዜጋን በመፍጠር ጊዜ የማይሰጠው ጉዳይ መሆኑን አስምረውበታል። ይህ እቅድ ከተሳካና በዓለም ጤና ድርጅት እውቅና የተሰጠው ስራ ከተሰራ አገራችን በእስካሁኑ ሂደት በዚህ ረገድ የገጠሟትን ችግሮች በመቀልበስ ውጤታማ መሆን ይቻላል ብለዋል። እንደ ፎከት የግኒ ትልና የመሳሰሉት በሽታዎች ድንበር ተሻጋሪ ሊሆኑ ስለሚችሉ በሀገር ውስጥ ከሚከናወኑት የመከላከልና የመቆጣጠር ስራዎች በተጨማሪ ከጎረቤት ሀገራት ጋርም በትብብር መስራት እንደሚገባ አክለው ገልጸዋል። እነዚህ በሽታዎች አሁን ባለው ተጨባጭ ሁኔታ በድህነት ውስጥ ያሉ ሀገሮች ችግር ቢሆኑም የበለጸጉት ሀገራት ከእነዚህ በሽታዎች ራሳቸውን ነፃ ያደረጉበትን ተሞክሮ በመቀመር መስራት እንደሚገባ የመድረኩ ተሳታፊዎች የገለጹ ሲሆን ለአብነት የዓለም ከአፍሪካ ሞሮኮ ራሷን ከትራኮማ ነጻ ማድረጓንና ጋናና ጋምቢያም የሞሮኮን መንገድ እየተከተሉ መሆኑ ተወስቷል። በአማራ ክልል ስርጭቱ ከፍተኛ የሆነው የትራኮማ በሽታ ለመከላከል እየተደረገ ስላለው ጥረትና ስለተገኘው ውጤትም ሲስተር ብርሃን ጓዴ የሚሉት አላቸው። በተለይ ለአማራ ክልል ትልቅ ችግር ሆኖ የሚገኘው ትራኮማ ነው። ትራኮማ በሁሉም ዞን፣ በሁሉም ወረዳ፣ በሁሉም ቀበሌ ላይ ነው ያለ እና ለዚህ ያው እየተደረገ ያለው ትራኮማን ለመከላከል አራት ስትራቴጂዎች ናቸው ያሉት፤ መድኃኒት መስጠት፣ አይነ ጸጉር ያለበትን አይነ ጸጉሩን ማስተካከል ሕክምና፣ ሌላው ደግሞ የፊት ንጽህና፣ የአካባቢ ንጽህና እንዲጠብቁ ማድረግ ነው። እና ሁሉም ላይ በሰፊው እየሰራ ያለ ነው። በተለይ ከአጋር ድርጅቶች ጋር በመሆን መድኃኒት ስርጭቱን የአይን ቆብቀዶ ህክምናውን በስፋት እየሰራንበት ነው ያለን። ሌላው ደግሞ በጤና ኤክስቴንሽኖች በኩል ሀይጅን ሳኒቴሽኑ የአካባቢ ንጽህና፣ የግል ንጽህና እንዲጠበቅ በጣም በሰፊው እየተሰራ ነው ያለን። በጣም ከፍተኛ ችግር ነበረ መጀመሪያ በ2006 በፈረንጆች አቆጣጠር በተጠና ሰርቬይ 62.6 አካባቢ ነበር። አሁን ከብዙ ዙር መድኃኒት ስርጭት በኋላ አፍለኛ ትራኮማ የምንለው ሀያ ስድስት ነጥብ ሶስት ላይ ደርሰናል። የአይን ጸጉር ወደ ውስጥ መገልበስ ችግር ደግሞ ከአምስት ነጥብ ሁለት አሁን አራት ላይ ነው ያለ ነው እና እነዚህ በተለይ አይነ ስውርነትን በከፍተኛ ደረጃ በኢትዮጵያ በሁለተኛ ደረጃ ላይ አይነ ስውርነት የሚያመጣው ትራኮማ ነው። በዚህ አማራ ክልል በጣም እየተጠቃመ ያለ በትራኮማ በቀጣዮቹ አምስት ዓመታት እነዚህም በሽታዎች ከመላ ሀገሪቱ ለማጥፋትና ለመቆጣጠር እቅድ ተነድፏል። ከሁሉ በላይ ደግሞ የግልና የአካባቢ ንጽህናን በመጠበቅ ዘመናዊ የአኗኗር ስርዓትን በመከተልና ና ጫማና ኮፍያ በማድረግ ልብስ በመልበስ ከመመገብ በፊትና በኋላ እንዲሁም ከመጸዳጃ ቤት መልስ እጅን በበቂ ውሃና ሳሙና በመታጠብ ራስን ከበሽታዎቹ መከላከል እንደሚቻል በባለሙያዎቹ ተናግረዋል። አዎ እንግዲህ የፕሮግራሙ መርሃ ግብር የሊምፋቲክ ፍላሪያሲስ የዝሆን በሽታ የሚባለው፣ ኦንኮሰርኪያሲስ ወይም ፉከት የሚባለው፣ ትራኮማ እነዚህ በ2020 ከኢትዮጵያ ማጥፋት ነው ፕሮግራሙ። ኢትዮጵያ እስከ 2020 ባለው ጊዜ ውስጥ ምንም እንኳን በሽታው በስፋት ቢገኝም ከመቶ በላይ የሚሆኑ ወረዳዎች በአብዛኛው በዛ በሚባል ደረጃ በሽታ በከፍተኛ ስርጭት ቢገኝም በሽታውን ማጥፋት ይቻላል ነው ። ያጠፉም ሀገሮች አሉ። በሽታውን ለማጥፋት ዋናው ስትራቴጂ መድኃኒቶች አሉ። በዓመት አንዴ፣ በዓመት ሁለት ጊዜ የሚሰጡ መድኃኒቶች አሉ። ስለዚህ ማንኛውም ህብረተሰብ፣ በሽታው አለበት በሚባልበት ወረዳ ላይ የሚኖር ማንኛውም ህብረተሰብ መድኃኒቱን መውሰድ አለበት። በሽታው ውስጣችን ኖሮ ላናቀው እንችላለን፣ ላይታወቀን ይችላል፣ ላይሰማን ይችላል። ተዋሲያኑ ውስጣችን እየኖረው ማለት ነው። ስለዚህ በተከታታይ በየዓመቱ የሚሰጡ በዓመት አንዴ የሚሆን በዓመት ሁለት ጊዜ መድኃኒቱ በሚሰጥበት ሰዓት ህብረተሰቡ መድኃኒቱን መውሰድ ነው የመጀመሪያው። ሁለተኛውና በጣም ቀላሉ ብዙም ውጪ የማይጠይቀው የግልና የአካባቢ ንጽህናን መጠበቅ። ለምሳሌ ትራኮማ፣ የፊት ንጽህናን መጠበቅ፣ የአካባቢ ንጽህናን መጠበቅ፣ ሽንት ቤት መጠቀም፣ ዝንቦች የሚራቡባቸውን አካባቢዎች ቆሻሻዎችን ማዳፈን። ይህን በማድረግ ትራኮማን መከላከል ይቻላል። ዓይነ ስውርነትን መከላከል ይቻላል። ለሞስኪቶ መራቢያ አመች የሆኑ አካባቢዎችን ማዳፈም ወባንም መከላከል ይሆናል። የዝሆን ጠኔ በሽታን የምታስተላልፈው ሊምፋቲክ ፍላሪያሲስ የምንለውንም ነገር የምታስተላልፈው ተመሳሳይ ሞስኪቶች ስለሆኑ እነሱንም መከላከል ይሆናል ማለት ነው። ስለዚህ የግል ንጽህናና የአካባቢ ንጽህናን መጠበቅ ቀላሉና ማንኛውም ሰው ሊሰራው የሚችለው ነገር ነው። አዳዲስ ትራንስሚሽን አዲስ በበሽታው የሚያዙ ሰዎችን ማስቆም ይቻላል። የተያዙትም ሰዎች ይድናሉ። ስለዚህ በዚህ መልክ በሽታውን መከላከል መቆጣጠር ብሎ ማጥፋት ይቻላል። በቀጣይ ምንድን ነው የታሰበው? ትልቁ ነገር ሁሉም እነዚህ ሰባቱ በተለይ በእኛ ክልል ያሉት መከላከል የምንችላቸው በሽታዎች ናቸው። ትልቁ ምንድ ነው በተለይ እነዚህ ቬክተር እንትኖች ትንኞቹን ለመከላከል ህብረተሰቡ ማድረግ ያለበት ጫማዎቹ ሙሉ በሙሉ መልበስ ረጅም ልብሶችን ሸሚዞቻቸውን መልበስ ኬፕ ማድረግ ነጻ የሆነ ቆዳ ሲያገኙ ነው እነሱ የሚያርፉ የግድ ማታ ላይ ብቻ አይደለም ቀንም አሁን በተለይ ፎከት የምንለው በቀንም በሚመጡ የጥቁር ዝንብና ያሸዋ ዝንብ የምንላቸው አሉ እነሱ እነሱ የግድ ማታ ላይ ብቻ አይደለም ና ያለባበስ እንትናቸውን ማስተካከል እንዳለባቸው መስራት ይኖርብናል። ሌላው ደግሞ በተለይ ፖዶኮኒያሲስ ላይ ትልቁ ስራ መሰራት ያለበት ጫማ መልበስ መልመድ ነው። ጫማ የሚለብሱ ህብረተሰብ ላይ ጭራሽ አይታይም ይሄ ችግር ናይነን ለመቅረፍ እንግዲህ አማራ ክልል እነዚህ በተለይ ችግሩ ያለባቸው ሶስቱ ዞኖች ላይ ከፍተኛ ስራ ለመስራት እየተንቀሳቀስ ነው ያለ። ነው በዓለም አቀፍ ደረጃ የወጣ ጎል አለ። እነዚህም በሽታዎች ለማጥፋት ታርጌት አለ። ስለዚህ ኢትዮጵያም እንደ ዓለም ማህበረሰብ ያንን ያለውን ጎል ተቀብላለች። ስለዚህ በ2020 በሽታዎችን ቁጥጥር የሚያስፈልጋቸውን ቁጥጥር ሙሉ በሙሉ ደግሞ የበሽታ ስርጭትን ማቆም የሚቻልባቸውን ደግሞ በሽታውን ለማቆም የሚጠፉትን ደግሞ ለማጥፋት በርካታ ስራዎች እየተሰሩ ነው ያሉት። የእኛ ደግሞ ከሌላው ሀገርም ደግሞ የተሻለ ብዙ ብዙ አጋጣሚዎች አሉና የጤና ልማት ሰራዊቱ መኖሩ እና ደግሞ የሄልዝ ኤክስቴንሽን ፕሮግራሙ ለኢትዮጵያ እንዲሁም የተሻለ አድቫንቴጅ ይሰጣታል። በሽታውን ለማጥፋት እነዚህን ትኩረት የሚሹ በሽታዎች በመከላከሉና በመቆጣጠሩ ረገድ በመንግስትና በሕብረተሰቡ ከሚከናወኑ ተግባራት በተጨማሪ ደጋፊ አካላትም ስራውን በአግባቡ እንዲያግዙ ትኩረት ተሰጥቶ እንደሚሰራ። ዶክተር አባተ ሙልጌታ በዓለም ጤና ጥበቃ ድርጅት ትኩረት የሚሹ በሽታዎች አስተባባሪ እና አቶ ስንዴው መካሻ በሰጡት አስተያየት ፕሮግራማችን እንቋጫለን። እንግዲህ አጋር ድርጅቶች ሚና ሊሆን የሚችለው በዋነኛነት የስራው ባለቤት መንግስት ነው፣ ጤና ጥበቃ ነው። አጋሮች ደግሞ ያለውን ክፍተት እያዩ ማገዝ ይገባል። ስለዚህ የአቅም ማነስ ሲኖር አቅም ክፍተት ያለበት ቦታ ላይ በስልጠናም ሊሆን ይችላል፣ የሰው ኃይል በመመደብም ሊሆን ይችላል። ያሉትን ክፍተቶች መሙላትና በታሰበውና በታቀደው ጊዜ ስራው በስርዓቱ መሄዱን የማገዝ ስራ የአጋር ድርጅቶች ነው የሚሆነው። አንዳንዴ የሀብት ችግርም ሊኖር ይችላል። ስለዚህ ለነዚህ በሽታዎች የተመደቡ በጀቶችም እጥረት የሚያጋጥምበት ጊዜ ስላለ ከስራውን መሬት ላይ ከመስራት አንጻር የሚያስፈልጉ በጀቶችን በመሸፈን እና የማሰልጠንና የስራውን አብሮ ከክልሎችና ከመንግስት ጋር የመስራቱ ስራ ከአጋሮች የሚጠበቅ ነው። ሲሰሩ ግን ተቀናይተው ምክንያቱም እነዚህ አሁን የተዘነጉ ወይም ትኩረት የሚሹ በሽታዎች ብለን ያሰብናቸው እንደ ሀገር ስምንት ናቸው። ስለዚህ አንድ በሽታ ይዞ ከመሄድ ብዙዎቹ የምንሰጣቸው በሽታውን ለመከላከልና ለመቆጣጠር የምንወስዳቸው እርምጃዎች በአብዛኛው ሊቀናጁ የሚችሉ ስለሆነ አንድ በሽታ ላይ ከማተኮር ሊቀናጁ የሚችሉ በሽታዎችና ሊቀናጁ የሚችሉ ኢንተርቬንሽኖችን አብሮ በማ እንትን በማለት በማጣመር ስራው ወደፊት የሚሄድበትን ስራ ደግሞ ኃላፊነት ወስዶ የማገዝና የመስራት ስራ ይሆናል። የአጋር ድርጅቶች ስራ አው እንግዲህ በሚዲያው ትልቅ ሮል አለው ብዬ አስባለሁኝ በመጀመሪያ ደረጃ መጀመሪያ ላይ እንዳልኩት እነዚህ በሽታዎች ለብዙ ጊዜያት ተዘንግተው ይኖሩ እንደ ህብረተሰብ ችግር ያልተወሰዱና ትልቅ ትኩረት ያልተሰጣቸው ናቸው አሁን ሁሉም የህብረተሰብ ክፍል ሁሉም ስቴክሆልደር ይመለከተኛል የሚለው ትልቅ ግንዛቤ መፈጠር አለበት። ለራስ መረዳት እና ሌላውን ህብረተሰብ እንድረዳ ማድረግን መደረግ አለበት ማለት ነው። እና ትምህርት ቤቶች ትልቅ ሮል አላቸው። እንደ የተዘረጋው የጤና ስርዓት አለ፣ እስከ ኮሚኒቲው ድረስ ከጤና ኤክስቴንሽን ጀምሮ የጤና ልማት ሰራዊት ድረስ የአንድ ለአምስትን ትስስር ድረስ ይሄ ግንዛቤ መፈጠር አለበት። እና ይሄ ትልቅ አድቫንቴጅ ነው፣ ለኢትዮጵያ ትልቅ አድቫንቴጅ ነው ከሌሎቹ ሀገሮች በተሻለ ሁኔታ ህብረተሰቡን እስከታች ድረስ እስከ ሀውስሆልድ ድረስ የምንደርስበት ሲስተም አለ ብለን እናስባለንና ይሄ ትሪትመንቱ ሕክምናው በሀውስሆልድ ሌቭል በህብረተሰብ ሌቭል የሚሰጥ ስለሆነ ሕክምናው በሚሰጥበት ወልክ ትምህርቱን ማስረጽም ይቻላል፣ ግንዛቤ መፍጠርም ይቻላል። ስለዚህ ያለውን የጤና አደረጃጀት መጠቀም ትልቅ አድቫንቴጅ ይኖረዋል። ሚዲያውም ትልቅ ሮል ይኖረዋል ብዬ አስባለሁ። የዛሬውን ፕሮግራማችን በዚሁ ያጠናቀቅን፣ አብራችሁን በመቆየት ፕሮግራማችን ስለተከታተላችሁ አክብሮታችን የላቀ ነው። ለሚኖራችሁ ማንኛውም አስተያየትና ጥቆማ በስልክ ቁጥር 0115 51 8131 ማድረስ ትችላላችሁ የፖስታ ሳጥን ቁጥራችን 1234 መሆኑን እየጠቀስን በዛሬ ፕሮግራም ከእናንተ ጋር የቆየነው በመስተንግዶ ማሚቱ ከፍ ያለው፣ ፕሮግራሙን ያዘጋጀላችሁ ታደሰ ማሞ፣ ፕሮግራሙን በማቅረብ ከእናንተ ጋር የነበረው ዮርዳኖስ አለባቸውና በቴክኒክ ቅንብሩ ሕይወት ብረዳ አብራ ነበረች። ሳምንት በሌላ ፕሮግራም እስክንገናኝ ድረስ ሰላም።